ይህ ሀንቾ የዲኤንኤ ውጤት በባዩሽ ምክንያት እንግዲህ ተሰርቆ ውጤቱ ለእርግብ ሆኖ ሜላትና እርግ ብቻ ናቸው ደስተኛ የሆኑበት ማለት ነው። እንዲሁም ደግሞ ወይዘሮ ሚላት ተምቹ ከረጅም ጊዜ በኋላ ቆይቶ ከእስር ቤት ተፈቶ መጥቷል። አሲር ጋር ተገናኝተዋል ማለት ነው። የሀንቾን አባት ለመጠየቅ ወደ ሐኪም ቤት ሲሄድ የሀንችዮ ደግሞ ከዲኤንኤ ውጤቱ ተመልሳ ቤት እዛ ሆስፒታል አገኘቻቸው። ውጤቱ እንዴት ሆንሽ ሀንቾዬ ብሎ ሲጠይቃት ወይዘሮ ባዩሽ አሳስታ እና ለራሷ ጥቅም ስትል ዶክተሩን ወደ ሌላ አንዳስቀየረችው ሲነግራት ተምቹ ደግሞ የምንድን ነው መጀመሪያ ከተገናኘ በኋላ ወይዘሮ ባዩሽን አንገቷን ሲጥ አደረጋት። አለቀላት፣ እንግዲህ ከተምቹ ማለፍ አትችልም። እንግዲህ ወይዘሮ ባዩሽ ከአሲርና ከወይዘሮ ከአቶ ተምቹ እጅ ልታመልጪ አትች ዶክተሩ ደግሞ በሚወዳትና በሚያፈቅራት ፍቅረኛው ስለመጣበትና እና ፊትለፊቱ ላይ ስለደገነበት ጥይት እንግዲህ ግዴታውን የዲኤንኤውን እንደቀየረው አሰተ አይተናል ማለት ነው። ትክክለኛ የዲኤንኤ ውጤቱ ግን የሀንቾ እንደሆነ እናውቃለን። እሱ ግን ለእርግብ ቀይሮ ተናግሯል ማለት ነው። እርግብ ደግሞ በደስታ ተሞልታ ፈንጥዛለች ማለት ነው። ከዛ በመጨረሻ አያቷንም እናቷንም ዶክተሩንም እቅፍ አደረገች። በእሷ ደስተኛ መስላ ውጤቱን እንኳ በትክክል እስከሚነገር በጣም የተርበተበተች እና አይኗ እየፈጠጠ እጇ እየተንቀጠቀጠም ነበረ። በስከ መጨረሻ ሀና ልጃቸው አይደለች ብሎ ሲናገር ሀን እየታለችበት እንዴት፣ ለምን ብላ ሀንዬ ደነገጠች። ዝም በይ የሌባ አይነ ደረቅ አለች ወይዘሮ ሚላትም እንከዛ ያን ወረቀት ብድግ አድርጋ አየችና፣ ይህማ ሊሆን አይችልም፣ በፍጹም ይሄ ነገር አይሆንም፣ እንዴት እንዴት? ብላ ወረቀቱን ወረወረችና ሀኒዬ ወደ ሌላ ክፍል ሄደች። በዛን ሰዓት እንግዲህ እርግብና ወይዘሮ ሚላት ሊወደ ቤታቸው አንድ ላይ ሊሄዱ ሲሉ እናትየዋ ግን እማማ እያለች ስትል ቤተሰቦች ናቸው ብለሽ አምነች በስተ መጨረሻ እንደዚህ መሆንሽ ያጋጥማል። አይዞሽ ሀናዬ፣ አንቺ ልጄ ነሽ ብላ አለቻት። አይዞሽ እኔ እኮ እማማ፣ እውነቱን ለማወቅ ስፈልጌ ነው እንጂ እኔ ወይዘሮ ሚላት ቤተሰብ የእኔ ቤተሰብ እንኳ ቢሆን ፈጽሞ አባቴን ጥዬ አክስትም እናትም አባትም አጎትም ሆኖ ያሳደገኝን አባቴን ሙሉ ያደረገኝን ጣል ትቼው አልመጣም ነበረ ግን ስትል አይዞሽ ሀያቴ ማለት ደነገጥሽ እንዲ አይዞሽ እትዬ ቤይ አሏት ማለት ነው። አባት ሽን ፈጣሪ አምላክ ይማርልሽ አንቺን ባለሽ በደህና ውንሽ ሁሉ ነገር መልካም ነገር ይግጠምሽ ብለው ሀኒቾን መረቋትና ሀኒቾን በጾለት እንዳይረሱኝ ብላ ተናገረች። የሀኒዬ ልብ እንግዲህ በቀላል የሚሰበር እንዳልሆነ አይተነዋል። እንኳን እውነትና ታማኝነት መረጃ ያለች እንግዲህ ተምቹ እንግዲህ ለብር ብሎ ይሃኑን የነበረውን ፎቶግራፍና መስቀል እንግዲህ እንደ ለከባድ ነገር መስሎ አልታየውም ነበር ግን አሁን በጣም ተጸጽቶ፣ አንተ ፎንቃ ጋር ምን እያወራህ ነበር? ሲለው አንተ ፎንቃ ሀት በለኝ ሲለው አይ ስለ ምን አወራል ስለ ምንም አለው ስለ ሐኪም ስለ ማንነት ስለ ምናምን ስትለው ሀና እኮ ማንነቷን ዘመዶቿን አግኝታ ነበር፣ ግን አሁን ዘመዶቿ ሳይሆኑ ቀሩ። ለምን ዘመዶች አባትየው አባቷ አይደለም እንዴ ሲል ጠየቀው። አይ አባቷ አይደሉም አንድ ጊዜ እኔንም አውርተው ነበር። ሆኖም ወላጆቿን ለማገኘት ግን የሄደችበት ርቀት ሳይሳካ ቀረ። ለምን? መስቀልና ፎቶግራፍ አባቷ እጅ ላይ እኔ ራሴ አይቸው ነበር። እሱ በመሰረቁ አንዷ እኔኔ ብላ መጥታ ማንነቷን ሰረቀቻት ሲል ተምቹ ራሱን ወቀሰ። ደነገጠ። ተው ትቶት ወጥቶ ወደ እየሮጠ ወደ ጓደኛው ሄደ። አስታወሰ። ቁጭ ብሎ ጓደኛውንም ሂዶ አነቀው። ሰላም ውድ የቻናሌ ተከታታዮች፣ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ሀንዬ ውጤቱ ቢክሳሳትባትም ጀግናና ጠንካራ ስለሆነች ምንም አልተሰማትም። አሁን ግን ለሀና የሚያስፈልገውን ነገር ሁሉ ለተምቹ ሲነግረው ተምቹ ደግሞ ሲጋራ እያጨሰ ቁጭ ብሎ በጣም ነው። አንተ እኔን ከሸወድከኝና ከአጃጀ እንደዚህ እንደማቦላው ሲጋራ አቦልሃለሁ እያለ በጣም ተናዶ ነበር። እየጠበቀው ነበር። አዩሽን እንግዲህ አገኘውና አዩሽን ያቺ የወሰድከው ገንዘብ ለማን ነበረ የሰጠኝ መስቀሉን የሰጠኝ ሴትዮ አምጣ ሲለው እዚህ ጋር ፍጻሜዋ ያቆማል። ወይዘሮ ባዩሽ እንግዲህ በዚህ ጊዜ ሃና ማንም እንዲያለቀስ አትንፈልግም። ሃናዬ በጣም ደስተኛ አሁን አንድናያት ነው የምናየው። ወይዘሮ ሚላት አሁንም ላይ የምትናገረው ንግግር በጣም ከባድ ነው። የዲኤንኤ በሌብነት ተሰርቶ እኳ አላምን ብላ ደስ ብሏት ይቺ ውሻ

ተሳካላታም አልተሳካላትም፣ እያለች በጣም ትናገር ነበረ። ሆኖም ሀናዬ እኔ አይዞሽ አላት፣ አሲር ማለት ነው። እኔ ሀንዬ ኮ በቀላል የምትሰበር አይደለም፣ አዎ እኔ ያቀሻለሁ አንቺ ኮ በቀላል የምትሰበር ይሄቴ አይደለሽም ብሎ አጽናናት ማለት ነው። እንግዲህ ለእርግብ ብሎ ዶክተሩ ራስ ወዳድና የራሱን የፍቅሩኛውን ለማዳን ብሎ እንግዲህ ቃል የገባበትንና አማና የተሰጠውን ክዶ የተቀመጠበት ወንበር እና የለበሰው ገዋን የገባው ቃል ትቷል ማለት ነው። እንግዲህ ተምቹ አሁን ደግሞ የበለጠ ሁላቸውንም አጋልጦ ዶክተሩም ከተጠያቂነት ለማያመልጥ ነገር እንደዚህ አይነት ስራ መስራቱ በጣም ከባድ ነው። ዘወትር እንግዲህ መጥፎ የሰራ ሰው ሲደነግጥ ይኖራል ይባላል። አንድና አንድ ስንት ነው ሲሉት ሁለት ማለት ስትቶ ሶስት ያለ ሰው አንድና አንድ ኮ ሁለት ነው ሲባል ሲደነግጥ ይኖራል የሚባለውን እንግዲህ ዶክተሩ ገጥሞታል ማለት ነው። ከተጠርጣሪነት ለማያመልጥ ነገር ግን የሰው ማንነት መሸጡና ራሱን የለበሰውን ቃል ኪዳኑን መክዳቱ ያስጠይቀዋል። ከዛ ሀናዬ ወደ ሆስፒታሉ እንደገባች አንገቷን ደፍታ አባቷን እጁን እይሳብ እያረገች እየሰመችና እጁን እያገላበጠች ዶክት አባቷ ምንም አይነት አለመንቀሳቀሱ እና መናገር አለመቻሉ ከባድ ችግር እንደደረሰበት፣ አባዬን እስካሁን አልነቃም እንዴ? ለምንድን ነው? እያለች ነበር ማለት ነው። እሱም እንግዲህ አይዞሽ ብላ የወይዘሮ ሰላምዬም ጥየቃ ሂዳ እንግዲህ ቅፍ አድርገ ሀኒ ጊዜ አይዞሽ ለተፈጠረው ነገር ችግር አይግባሽ፣ እኔ ምን ጊዜም ቢሆን እስከ መሞር ድረስ አንቺን አልክድሽም እንዳትጠራጠሪ ስትል ሰላምዬ ስትላት ሰላምዬ ሰላምዬ እሰይ አንቺ ካለሽን ጥሩ ነው ስትል ተቃቀፉ ማለት ነው። ወይዘሮ ሚላት እናት ከቤት ከገቡ በኋላ በፍጹም ብቻቸውን መቀመጥ ጀምረዋል። ምክንያቱም በውጠቱ አላመኑበትም ማለት ነው። ከዛ በኋላ እንግዲህ ለማስመሰልና ለማረሳሳት አያቴ ምን ሆነሽ ነው ከመጣሽ ጀምሮ እኮ አልተናገርሽም አለይ ወይዘሮ ወርግም ቡና ላፍላልሽ እንጂ ስትላት ቡና አፍልያዋን ሴቷንማ አባራችኋታል እንዴ እሷ ብቻ ናት እንዴ ሴት እኔም እኮ ቡና ማፍላት አቃለሁ አያረባክሽ ተይ ቆይ ታያለሽ አሁን ቆንጆ ቡና አፍልቼ ያላጠጣውሽ እንደው ብላ ስትል ምንም አልተዋጠላትም። እዛው ሂደሻን በጫብጭው አለቻት ማለት ነው። ምኘታ ክፍል ሄደችና ከዛ በኋላ እናቷ ሚላት ተብዬ አልጋ ላይ ቁጭ ብላ እርግብ ደግሞ ገብታ እናቴ ትናንትና ጀምሮ አያቴ ትክክል አይደለችም፣ ከውጤቱ በኋላ ትክክል አይደለችም አያቴ። እኔ ታዲያ ምን ላደርግ? ምን ሁና ነው አያቴ? በጣም ጥልታኛለች እኮ እኔ። አንቺና እሷ ደግሞ በእኔ ምክንያት እንድትራራቁ አልፈልግም፣ እንዲደብራት አልፈልግም አለቻት። አንለያይም እኮ ምንም ችግር የለም። አሁን እኮ እውነታው ታውቋል። ይቻ አስመሳይ በውሸት እንድታታልለን ነበረ። አሁን ትክክለኛነቱ ታውቋል። አንቺ ልጅሽ መሆንሽን ትጠራጠር ያለሽ እንዴ? አረግች እና ወይዘሮ ሚላት አቀፈቻት። ከዛን ሳሎን ሁነን አንድ ላይ ቡናን ጠጣ አለቻትና ሳሎን ስትሄድ የሚላት እናት አሁንም ምንም ደስተኛ አልነበሩም እና አላናገራቸዋሉ እዛው ቡናውን እዛው ጠጡት ብላ ልብሷ ልብስ ንፋስ መናፈስ እፈልጋለሁ ብላ ቡን ምን ነካሽ? ምን ሆነሽ ነው አለቻት። ኧረ ተረጋጊ ተረጋጊ፣ እንዲህ ለአንዲት ተራ ሰራተኛ እንደዚህ ትሆኛለሽ? ዝም በሉ። ለአንዲት ተረኛ ሰራተኛ አትበሉ እንደዚህ አይነት። ዝም ብለሽ በደረቁ እውነታውን ሳታውቂ አትፍረጂ፣ አትፍረዲ። ይፈረድ ይባህል ይላል። ከዚህ በኋላ የመጣሁበትን ጉዳይ ጨርሻለሁ። ከዚህ በኋላ ሜር ነው ያለብኝ እና ምላሴ ሸኘኝ፣ ተነስ አለች። እንዴ አያት የምነካች ቁጭ በይ እንጂ ቡናውን እንኳ ጠጭንችታት እዛው ጠጭው፣ ራስሽ አልጠጣም አለች። ምላሴ ቢጠይቃት በፍጹም ከአሁን በኋላ መቀመጥ እንደማልፈልግ ነገርኩ እኮ ምላሴ ሸኘኝ ብላ ቆጣ አለችበት። እሺ ብሎ ሊሸኛት ተነሳ። እርግብም ተነሳችና ሳመቻትና እጇን ጥርግ አረገችው። ከዛ ወይዘሮ ሚላት ይቅርታ አድርጊልኝ ብላ እቅፍ አደረገቻት እና እማዬ ይቅርታ አድርጊ እንዳታዝንብኝ አለቻት። በይ ልሂድ ካልሽ መልካም ጉዞ ብላ ሸኘቻት። ወይዘሮ ሚላትም ውስጡን ሳይደሰት የወይዘሮ ሚላት ከቤተሰቡ ወጥታ ሄደች ማለት ነው። እርግብ እንግዲህ አሁን እኔነኝ የዚህ ቤት ባለቤት እያለች እርግብ ደስተኛ ሁና አልጋዋ ላይ ተንጋላ ደስተኛ ሁና የተንፈራሰሰች ነው። ግን ምናሴ አሁን እንግዲህ የሰጠውን ምን እርግብም ሆነች ሀናም ሆነች ችግር የለም ነበር ብሎ ነበር። አሁን ደግሞ ላያቱ ሀንዬ ከሰላምዬ ወጣ ያለ ጸባይ ያላት ግን እርግብና ሰላም ይመሳሰላሉ አለ። ምንም ይመሳሰል ነገር የላቸውም አየህ ድሮ ቢሆን እኮ ሰላምና ሃና አንድ አይነት ጸባይ አልነበራቸውም። ትክክለኛዋ ልጅ ሀሴት የምትሆነው ሀናና ብቻ እና ብቻ ናት ብላ ነገረችው ለምላሴ። እንግዲህ ምንም ማድረግ አይቻልም። ይቅርታ ይህንን ሀሳብ እኔ ስላመጣሁት በዲኤንኤ ስለወጠርኳችሁ ሁላችሁንም ይቅርታ ጠይቃችኋለሁኝ። እንዲታዝኑብኝ አልፈልግም ሲል ይና የተፈጠረ ነገር ተፈጠረ ብሎ ተናገረ። ወይዘሮ ሚላትም ልጁን ይቅርታ ጠየቀችው ማለት ነው። ምላሴን ይቅርታ ተቀያየሩ። ከዛ ሰላም እየግን ምንም ውስጧ ደስተኛ አይደለም። ከወንድሟ ጋርም አሁን እህታችን ሀና ብትሆን ደስ ይለሃል? ስትል ጠየቀችው። አይ ሀና ብትሆን ደስ ይለኛል፣ ግን እንዴ አሁን ግን እርግብ እኮ እንዳንቺ አንቺ አቃጥላ ትደፋኛል። የአንቺን ጸባይ ነው የያዘችው። ሀና ትክክለኛ እህቴ ብትሆን በጣም ደስ ይለኛል አላት ማለት ነው። ከዛ እውነታው እንግዲህ ተደብቅ አይቀርም። እውነት ይመነምናል እንጂ አይበጠስም። አሁን የሚዋረዱት እርግብና ባዩሽ ናቸው። ጊዜና እድሜ ስጠን። የሀንቾ ደጋፊዎች ግን አትቀየሙ ወይም አትናደዱ። እኛም በሰዓቱ ተናደናል። ግን ምንም አይደለም ግን ቢሆንም ግን እውነቱን ሳታውቅ ደግሞ አባቷ ከተሻለ ነገር እያንዳንዱን ነገር ካሉ መፍትሄ ይመጣል ማለት ነው። ብቻ ተምቹ አሁን ሁሉም ሚስጥር ያወጡታል። አሴርና ተምቹ በፍጹም አያልፏቸውም፣ አረተው እያለው ነበር። ጓደኛውም እነዚህ ሰዎች ጋር እጃቸው ራዝም ነው፣ መጥፎ ነገር ነው ያደርሱብሃል፣ ቢለው እንኳ ተምቹ በፍጹም አልምራቸውም የገቡበት ገብቼንም አንቃቸው ብሎ ነው ያለው። ግን ገንዘብ አምጥቶ እርዳታው መርዳታውን ነው እንጂ ያስታወሰው ይህን ነገር የሀንቾን ማንነት መቀማቱ አላወቀም ነበር። አሁን ግን በጣም ተምቹ ተሰምቶታል ማለት ነው። ወይዘሮ ባዩሽ እንግዲህ ትእዛዟን አስተላልፋ በላከችው መሰረት ያህን የማንነት ዋጋ ማስከበር ከባድ ነው። ግን ወይዘሮ ሚላት ግን ነገ ባዩሽ እያንዳንዱ ሀብትሽን ቀምታ ባዶሽን ስታስቀርሽ ሃና ማሪኝ ያልሽ ጊዜ ነው ምናይሽ። ወይ ከሀብት ሳኮኝ ወይ ከሀና እየሳኮኝ ከሁሉም ሳትሆኝ ለቅሶች ሲበዛ እንደምናይ ነው። አሁንም መለስ ብለሽ ሀናን ብትይዥ ይሻልሻል። አባቷ ተሽሎ ወደ ደሴ ከገባሽ ሀናን የመሰለኝ መልካም ልጅ አታገኛት የምንላለን። እናትሽንም አሳዝነሽ እንደዚህ ወደ ሀገራቸው መመለስ መልካም አይሆንም። እናት ያዘነበት ልጅ ጥሩ ነገር አይገጥመውም። ስለዚህ ብትቆም ብለሽ ዶክትሩም ደሞ ለሄሌና ሳይሆን ለገንዘብ ለጥቅም ብለህ ላደረግከው ነገር ዋጋህን ታገኛለህ፣ የዚህን ታገኛለህ ማለት ነው። አሁን እንግዲህ እነተምቹና እነሱ ተነስታች። አሁን በቀጣይ ፓርት ሀና የተስፋት ቆርጥም ትክክለኛ ዘመዶቿን ታገኛለች፣ ይረጋገጥላት፣ አባቷም ከሆስፒታል ድኖላት ደስተኛ ብላ የምናይበት ፓርት ነው ብለን በጉጉት እንጠብቃለን ማለት ነው። እናንተም ላይክ ሼር እያደረጋችሁ እንግዲህ አበረታቱ። በቀጣይ እስከምንገናኝ ሰላም ሁኑልኝ።